ዛሬ ጀዋዛ ትሄጄ አይቼው የመጣሁት ነገር በጣም ነው ያሳዘነኝ። በጣም እኔ ለመጀመሪያ ጊዜ ጀዋዛ ሲሄድ ለመጀመሪያ ጊዜ ግን፣ እህቶቻችን እንዴት አይነት አስተሳሰብ እንዳላችሁ አላውቅም። ትናንትና ቪዲዮውን የመጀመሪያውን ፓርት አይታችሁ፣ ውሸት ነው ውሸት አይደለም። ሀያ ሺህ ህዝብ ባለበት ነው ያወራችሁ። ሀያ ሺህ ህዝብ እናንተ ዝህኔን ውሸት ነው ትላላችሁ። ስለዚህ ዛሬ ደግሞ ሂጃ ያየሁት ነገር ጀዋዛት በአይኔ በአይኔ በብረቱ ያየሁት በጣም የሚያሳዝን ነገር ነው። ወላይ ተው አረተው ተረጋጉ፣ ተረጋጉ። አሰላሙ አሌይኩም ራህመቱላሂ ወበረካቱ፣ እንዴት ናችሁ የኢትዮ ተከታታዮች? ሰላም ናችሁ ሆይ? ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ። ዛሬ አንድ ያጋጠመኝ ነገር ልነግራችሁ ነው። ጀዋዛት ሄጄ ነበር ማለት ነው። እኔ ጀዋዛት ብዙ ጊዜ ሄጄ አላቅም። አሁን ደግሞ ይሄ ኦን ላይን ከመጣ በቃ ኦን ላይን ነው ሁሉ ነገር የሚያልቀው። እንደገና ደግሞ ያው ቤተሰቦች ናቸው የሚያስጨርሱልኝ ማለት ነው። እና ከቤተሰቦች ውጭ ሁኜ የሆነ ነገር ላሰራ ጀዋዛት ሄድኩኝ። ከመሄድ በፊት ጠየቅኩኝ፣ ለአበሻ ምሻዋር ማለት ነው። ጀዋዛት መሄድ እፈልጋለሁ። ምንድን ነው የምትፈልጊው? ቢጣቃዬን መቀየር እፈልጋለሁ። ለምን? እኔ ቢጣቃዬ ከተቀየረ ስምንት አመቱ። ይገማይ ማለት ነው። ይታደሳል፣ ሲስተም ላይ ይታደሳል። ይታደሳል እንጂ ቢጣቃው ግን ከተቀየረ ስምንት አመቱ ማለት ነው። እና ያ ነገር ደግሞ ዩቱቤን እኔ የኢትዮጵያን ወደዚህ ሀገር ስላመጣሁት ልክ እንደ ኒፋዝ እኛን እንደዚህ እንደሚያይን ፓስፖርቴንም ይቃማዬንም ማሳይቼ ከዛ የዚህን ሀገር አካውንት ላስገባ ብዬ ማለት ነው። ለምን እኔ ብሬን ተበላሁ። ባለፈውም ነግሬያችኋለሁኝ ዩቱብ የሰራሁበትን የሶስት ወር ብር ተበልቻለሁኝ ኢትዮጵያ ማለት ነው። እና ወደ ዝብ አደርገው ይሻላል ብዬ ወደ ዝ ቀይሬው ዩቱብ አርባ አምስት ቀኑ ሆነው ኮድ አስገቢያለኝ። ለምን መታወቂያሽን መታወቂያ ወይም ሩክሳ የመኪና መጃ ፈቃድ ፓስፖርት ያስፈልጋል። ፓስፖርት አለኝ፣ ቃማ አለኝ። የቃማ ግን ዓመተ ምሕረቱ ስምንት አመቱ ከታደሰ ነው የሚለው ለምን ኦንላይን ስለምናሳድሰው አብሽር ላይ ተገብቶ ነው የሚታየው ማለት ነው። አብሽር ደግሞ ለዩቱብ አይሆንም ማለት ነው እና ወንድሜን ቢጣቃ መቀየር እፈልጋለሁ ስለው ከስምንት ወር በኋላ ለኝ ለምን አይፈልግም። እኔ ዩቱብ እንዲሰራ አይፈልግም ማለት ነው። ከከፊሌ ጋር እኔ ምንም አይነት ግንኙነት የለኝም። ሰላም አለይኩም አለይኩም ሰላም እንኳ አንባባልም። እኔ ይሄ ሰውዬ ከፊል ከሆነኝ አሁን ቢያንስ ሃያ አንድ አመቱ ጉሉ መሻላ ተባረካለ። ሃያ አንድ አመቱ አንድ ቀን ስልክ አንስቶ አናግሮኛል፣ እኔም አንድ ቀን አናግረዋለሁ። ይሄን በመካከል ወንድሜ አገር ሂዶ ስለነበረ ወረቀቴን ለማሳደስ ማለት ነው። ካላስ ከዛ ጊዜ ወዲህ እንደውም ወንድሜ እንደሌለ ስላወቀ ተቀጣጥረን መጥቶ ነው። ወንድሜ ቤት ሂጄ ወንድሜ ጋር እንደምኖር ነው የሚያውቀው። እና ወንድሜ ጋር መጥቶ ወርጄ ተቀበልኩት። በር ድረስ ነው ያመጣልኝ። አላህ ያጢል አፍያ። በጣም ጥሩ ሰው ነው። በሆነ አጋጣሚ ነው ከፊል ለእኔ የሆነኝ እንጂ ይሄ ከፊሎች ምናምን የሚሆኑ ሰዎች አይደሉም። ሱብሐነላህ። መቼም አላህ ጥሉ አይጥላችሁም። አልሙሂም ይሄን ሁሉ ነገር የምቀባጥርላችሁ ምክንያቱን ለመጀመሪያ ጊዜ ሲሄድ ነው ከከፊል ጋር ምን አይነት አላቃ ነው ሊኖራችሁ የሚገባውን ጠንቅቃችሁ እንድታውቁ ነው። እዛ ቦታ ላይ ስሄድ አንደኛ እኔ ከሀበሻ ጋር ነው የሄድኩት፣ ሁለተኛ የማምነው ወንድሜ የሚያውቀው ነው ይዞኝ ሄደ። ገባን። ለማሳደስ ስፈልግ ለእኔ ብቻ ሁለት መቶ ሪያል ጠየቀኝ። የእኔም ብቻ ደግሞ አይደለም ቢጣቃም ቀይረው ልጄን እኔ ላይ ስለሆነች አራት መቶ ሪያል ነው። አራት መቶ ሪያል በዚህ ሰዓት ደግሞ ብዙ ነው። ስለዚህ መፍትሄ እኮ አለው አለን። ምንድን ነው መፍትሄው ሲለው ከፊልሽ ራሱ ሂዶ የሚያወጣልሽ ከሆነ በነፃ ነው አለ። እንት ፍቃድ ከሰጠሽ አብሽር ላይ ገብቶ ፍቃድ ከሰጠ እኛ የምንስብበትን ብቻ መቶ መቶ ሪያል ትከፍያለሽ ሲለኝ፣ የአዱኒያ ነገር ሆነና ለወንድሜ ደውዬ ይሄን ፕሮሰስ እንዲጨርስልኝ ያደረግኩ ማለት ነው። ከተቻለ እንሻላ ነገ እናያለን፣ ካልተቻለ አራት መቶ ራያልን ከፍዬ ቢጣቃ እቀይራለሁ። ለምን ዩቱቤ ሊበላሽ ስለሆነ ማለት ነው። ያየሁትን ሙሲባ ግን ልንገራችሁ ወላህ ያየሁትን የእኛ ሴቶች የሚሰሩትን ሙሲባ ልንገራችሁ። ትላንትና ሰራሁበት ቪዲዮ ላይ ስለ ሴቷ ስለ ባለትዳሯ ሴት አራት መቶ ሺህ ምናምን ከፈልኩ ብላ ስላለችው ያላመናችሁ ሴቶች አላችሁ። ችግራችሁ ነው እናንተ። ሲወራ ውሸታም ማለት ትክክል ማለት አሽቃበጭ ማለት ይቀላችኋል። ይሄ ትክክለኛ ወታ ሀያ ሺህ ሕዝብ ባለበት እንዲ እንዲህ ደላሎች እንዳደረጉ ብላ የሰራችውን ነው። እኔ በድምፅ ያቀራኩላችሁ ሀያ ሺህ ሀያ ሺህ ባለ መግዛት ይህን ሁሉ ብር የከፈለችው ለደላለ የከፈለችም አይባልም። ተሸወደች፣ ተጫወቱባት ነው። ዛሬ ስላየሁት ነገር ልንገራችሁ። አንዲት አበሻና አረብ አለ። አረቡ በመክተብ ነው የሚያስጨርስላት ከፊል ሊሆናት ብቻ ነው። ገብቷችኋል? ይሄ አሁን የወጣው ቀራር ማለት ነው ከፊልም ሆኑ ጥሩ ሺ በምን የሚታፈቁ በምን የሚታፈቁ የምናውቀው ነገር የለም። እዛ ሄደዋል። ጥያቄ ይጠይቃታል። ፌን አቡኪ አቡ ያመይት ፌን ሚክ መተት ሳቡል አጥፋል አርባ ስንት ዓመትሽ? ይጠይቃል፣ ትመልሳለች። ይጠይቃል፣ ትመልሳለች። አስራር አስራሯን ነው የራሷን ሚስጥር ይሄ ፐርሰናል ነው። አባቴ ይሙት ይዳን፣ እናቴ ትኑር አትኑር፣ እህቶች ይኑሩኝ አይኑሩኝ፣ የቲም ላሳድግ አላሳድግ፣ ደሞዟ ላይ ደረሱ። እኔና ልጁ ዝም ብለናል። እንደው ድምፅ መቅዳት ሀገ ወጥ ቢሆን ኑሮ እዛ ቦታ ላይ ድምጿን ቀርጸው ነበር፣ ግን ይሄ የሚቀርስ ስላለ ማንም አይጠይቀኝም። የማያስጠይቀውን ልስራ ብዬ ነው። ከዛ ደሞ ስንት ነው አላት። ሁለት ሺ አምስት መቶ ከእነሱ ጋር ስድስት ዓመት ነው የምሰራው አለቻቸው ማለት ነው

ጥሩ ይሆንልናል ብላችሁ ያሰባችሁት ነገር እነሱ በመጥፎ ያስቡታል። አረቦችና እኛ የምናስበው አስተሳሰብ ትክክል አይደለም። እኛንን ደግሞ ስህተት የምናስበው ደግሞ እኔ የቲም አሳዳጊ ስለሆንኩኝ ያዝንልኛል ብለሽ ከሆነ ተሳስተሻል። ይሄ ሰው ከአንቺ ብር ባይፈልግ ኑሮ ከፊል አይሆንም ነበር። በገንዘብሽ ነው ያመጣሹ። በብርሽ እስካመጣሹ ድረስ ያግዘኛል፣ ይረዳኛል ብለሽ አስበሽ ከሆነ ተሳስተሻል። በሆነ ነገር ያዝንልኛል ብለሽ ከሆነ ተሳስተሻል። የእናት አባትሽን ታሪክ ጠየቀ፣ እስከ ባሪሽ ጠየቀሽ። ነገ ጧት ምን አይነት ጥያቄ እንደሚያመጣብሽ አላቅም። ብዙ ልጆች ይቃማቸው ተበልቆባቸዋል። ወላሂ አይኔ የማያት ሊቃማዋ ተበልቆባታል። አገባሃለሁ ብላው ሳታገባው ቀረች። አላገባህም አለችው። ወስዶ ብልቅ አረገባት። ብልቅ ሲያረግባት ከላስሽ አለችው። ታገባዋለች አታገባው እናያለን። ወላሂ እኔ እየዋሸው ወይም ለዩቱብ ወይም ለቲክቶክ ብዬ አይደለም፣ ሀቁ ነው የምናገረው። እኔ የዩቱብ ብር ቢያሳብደኝ ኑሮ እችል ቀስ አርጌ ድምጿን ቀርጽው ነበራል። ምናልባት ብዙ የሚያቃሰው ሊኖር ይችል ይሆናል። እኔ ግን ለወጣ ስል በአማርኛ ሙልጭ አርጌ ሰድቢያት ነው የወጣሁት። በአማርኛዬ ሹፌርን የምናገር አስመስዬ ተናግሬ አትወጣሁ። አማርኛማ ትሰማለች በደንብ አርጋ ፣ ስለዚህ ምስጢራችሁን አታውጡ። ከፊል ከፊል ነው፣ በተዘው በቦታው ከከፊል ራቁ። ፐርሰናል ነገራችሁን አታሳውቁ። ለእናንተ ጥሩ አይደለም፣ ይጎዷችኋል። ወላሂ ይጎዷችኋል። እችል ሁሉን ነገር ነገረችው እባል ላይ ሲደርስ እኔ ተስፋ ቆረጥኩ። ነገረችሁ፣ እሷ ደግሞ ነፃ እንደሆነች በቃ ነገረችሁ፣ አግብታ እንደፈታች ነገረችሁ። ይሄ ሰውዬ እኛ ከጀርባው ምን እንዳለ እናውቃለን። ከሚስቱ ጋር ችግር ሊኖርበት ይችላል። ሁለተኛ ሚስት ሊፈልግ ይችል ይሆናል እቃቃ ጨዋታ መጫወት ሊፈልግ ይችል ይሆናል። እድብ ስትር እነሱ እኮ የሚገምቱን ካለባበሳችን እኮ ነው። ካለባበሳችን እኮ ነው። እንዶ ዝም ብላችሁ እያመጣችሁ ሶስት ጠራሃት ታደራርቡ። እናንተ ውስጣችሁ ወሰኩኖ ማለት ነው። አሁን ልጅቱ ፊቷን ትሸፍናለች። አልሐምዱሊላህ። እሷ ታቀይ ሊሆን ይችላል። እኔ አላውቃትም፣ ግን ተቀምጣ የክፍት ባያዋ ጅንስ ሱሪዋን ነው የሚያሳየው ማን ነው የምትሸፍዱ? ማን ነው የምታታሉት? አደብ ግዙ! ወላሂ አደብ ግዙ! መካይ ጋማ የተበላሽባቸው ልጆች አሉ። ዝጅዳ ጋማ የተበላሽባቸው ልጆች አሉ። ሪያድ ሰምተናል። ስታለቅሱ እናያለን። ስታለቅሱ እናያለን። ተው ተው ተው! ከፊል ጋር ይሄ ልጥፍ ልጥፍ ባደን ሙሽኪላ ከቢር፣ ወላሂ ሙሽኪላ ከቢር ታበድረሽ ስንት ዳሸን አይተሽ ጋ ማሰርተሽ እሱ እያሰበ እኔ እኔ ወላሂ እውነቴን ነው። ተጠንቀቁ። በጣም ነው የሚያስጠላ ነገር ያየሁት። በጣም እኔ ለመጀመሪያ ጊዜ እንደዚህ አይነት ቦታ ሲሄድ፣ ይሄም ደግሞ መጨረሻ የምን ሆነው መጨረሻ የሆነ ከወንድሜ የተደብቅ የሄድኩትን ወንድሜን ደውዬ እንዳናገር ነው ያደረገኝ። ቀስ በናን ግን አሁንም ዋሽቸን፣ የዋሸሁት ጤና ጣቢያ ጤና ጣቢያ በመንግስት እንታከም የለ ቀጠሮ አለኝ አለ ይጋማሽ አልታደሰም፣ አብሽር አንገባም እያሉኝ ስለሆነ እኔ ስምንት ወር አልጠብቅም፣ ላድስ ካልሆነ አራት መቶ ወር ያህል ክፈል ስለው አይ አትክፈይ፣ ቆይ እናናግረዋለን አለኝ። እሺ ብዬ ጥዬ መጣሁኝ። ተው ተው፣ ሲቻል በወንዶች አናግሮ አንድ ወንድ አንድ ወንድ በቃ ወልዬ ለአምር የሆነ አንድ ወንድ እንደዚህ እንደኔ አዎ እንደ አይነትም ችግር እንዳለ አቃለሁኝ። ግን ተው ማሮች፣ ወርቆች ተው ጥንቃቄ አድርጉ።